ለመምጣት ለመንጣት ፍቃድ እንፈልጌ ነበረ። ምን ነው ዛሬ የምታገኘ እንዴ? አለቃ ይኮነ። እሺ እሺ እሺ፣ ከፈለግከኝ ሳኒ ጋርኝ። እሺ፣ ደውልልኝ። የምትሄጅበትም አጠየቀሽ። ከፈለግሽ እኮ ተመላላሽን መስራት ትችያለሽ። እንዴ ምን ማለት ነው? ካልፈለግ እኮ መቅረት እችላለሁ። አንቺ ሴትዮ ምን አድርግ ነው የምትይኝ? ቤቱን ለቅቄልሽ ወጣሁ፣ ወጣው። አሁን ደግሞ እዚህ መተሽ ለምሮ የምትበጠብጨኝ ቆይኔን አንቺ ሌሌል። እሺ አትናደድ። እኔ እኮ አንቺ እኮ ምን ምን ሹሩ እንደዚህ ይፈልገሽ ነው? ሰላም ሰላም፣ ውድና የተከበራቸው የፍርት የዩትዩብ ቻናል ተከታታዮች እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ በዝት ትርፍ ይበልኝ። እንግዲህ ጽናት ክፍል ሀምሳ አምስት ይዘንከች ብለናል፣ ማለት ነው። ይህን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ኮመንት ላይ እንደምትጽፉልኝ ተስፋ አድርጋለሁ ማለት ነው። እንግዲህ እይ ሁላችንም የምናየው የተወዳጅ የጽናት ድራማ ነው። ያው እስካሁን ድረስ ጽናት እንደደበቀች ነው ያለችው። ምንም ነገር ልትናገር አልቻለችም። ትንሽ ፈተናዎቹ ይከብዳሉ። ፈተናዎቹ ደግሞ በአግባቡ የመወጣት ኃላፊነት አለባቸው ማለት ነው ኪራ እንዲሁም ጽናት ማለት ነው ጽናት እንግዲህ እንዳያችሁት ፍቀድልኝ ከጓደኛዬ ጋር ደርሼ ልመጣ ነው እያለችው ነው እሷ ደግሞ እሱ ደግሞ ትንሽ ጓለ ያው ስለሚያፈቃት ብዙ ነገር አለው የፍቅር ነገር አይ ነገር ትላላችሁ ማለት ነው እና ጓደኛዋ ጋር ሄዳለች ቡና ነው የምፈልገው እኔ ምሳ አልበላም እያለች ነው ያለችው እስኪ እንግዲህ አብራችሁኝ ተከታተሉ ቪዲዮ እንደምትወዱት ተስፋ አደርጋለሁ ልክ አይደለሽም ፀሐዩ ነው በቃ። ያንን ጥላው ሰጂ ብልሽ አልሰማልሽ። እኔ የት ሄዳለሁ ብለሽ ነው? አንዳንዴ ከወጣው ነው እንጂ ምንም ሊያደርግልኝ አይችልም። ካልሽሽ ግን እንዴት እስካሁን ቤቱን አላከራየሽም ባክሽ? ሰሞኑን ጊዜ አጣሁ። ደሞ የሆነ ሌላ ሰው ማስገባት አስጠላኝ። አይ ግቢ ውስጥ ብቻሽን ከምትሆኝ ሰው አስገቢበት። አሁንም አንድ ነዝ ላፈላልግ ነው። ላጤ ወንድ ነው ሴት? አንቺ ዋሺ

ጣልቆያይነ በነገራችን ላይ ይችልሽ ከመጣች በኋላ እኔ ውስጤ ደስ አላለውም። ምንም አይነት ስሜት ኮንፈርት እየተሰማኝ አይደለም ማለት ነው። የሆነች ነገረኛ ነገር ነች። ሁላችሁም እያያችኋት ነው፣ እና ማለት ነው ከብር የለውም ብላችሁ ነገረኛነት። በጣም ኪራን የምትወደው ግን አፈቅርሃለሁ ለማለት ፍርሃት አለባት እንጂ ኪራን ግጥም ማድርጋ ነው የምትወደው የምታፈቅረው አሁን የራሱ የዘፈን ዳርዳሩ ወይና አይነው አለ የእኔ ታናሽ ልታገባ ነው ስትለው ወይ እሱ ታዲያ እኔ በቃ እኔ ላግባሽ እንዲህ ላትፈልጋ ነው እንዲህ እሱ ምን አገባው እሱ ምን አገባው ሆ እተተተተተተተተተ ብላ ታወራለች የእኔ ታናሽ ልታገባ ነው የእኔ እንደዚህ እንትን ልትል ነው ታዲያ ኪራ ምን ቤት ነው እዚህ ጽናቶች ወደ ውጭ ኪራ የጽናት ነው፣ ጽናት የኪራ ብቻ ናት። የምን ኩርቤል እኔ ያሳቀኝ ነገር ምን እንደሆነ ታውቃላችሁ? ግን ኩርቤል ጽናት ኩርቤል ለኪራ ፍቅር ያዘኝ ይለዋል እንደ እንዴት ነው ፍቅር የሚይዝህል? ግን ማናተረኛዋ ሲል ምን ቢል ጥሩ ነው ያሳቀኝ ፓርት ማለት ነው። ጽናትና ጽናት የትኛዋ ጽናት? ኮረንት የያዝህ? ከምር ያሳቀኝ ማለት ነው። ኮረንት የያዝህ በፍቅር ቀልድ የለም። የሚወደውን ሰው ሌላ ሰው ሲነካበት አይወድም። በጣም የተመቸኝ እና እየሳኩ ፓርት ማለት ነው። እግዚአብሔር፣ እንዴት እንደሳኩ ኮረንት የያዝሃል ግን ኪራ ደግሞ ሄዱን ትን መቆጣት እሷ የምታውቀው ነገር የላትም። ምንም የምታውቀው ነገር የላትም። እንደውም እሱ በጥፊ እየደረገመችው ነው ያለችው። ሴት አሯሯጭ ይቺን። ግን እነዚህ ሁለቱ ልጆች ግን በካሜራ መታደን አለባቸው፣ የሚሰሩትን ስራ ማለት ነው። ከዛ በቃ ቤቱን እነዚህ ለቀው ከወጡ ቤቱን እነዚህ ሁለቱ ልጆች ኮሩቤ ላይ ክሩቤል እና ይቺ ስሟ ደግሞ አያዘኝም። የተመታች ስት ሲጀመረ ስስት ስለሆነች ስሟ ተያዛል ተያዘ ቅይር ነው የምትለው ብዙ ታውኪራ፣ አትፍረድ እስኪ ያስበው አንተ። የሚወድህን የምትወደውን ሰው በእንደዚህ አይነት ተልካሻ ምክንያት ማጣት አይደለም። በሰው ምክንያት በራሳች ምክንያት ራሱ ማጣት በጣም ከባድ። ልክ ብለሃል። ግን ምን ይሁን የደካማነት ስሜት እየተሰማኝ ነው። ታይ ታውቃለህ፣ ሲታዩ ጠንካራ የሚመስሉ ሰዎች ውስጣቸው በጣም